ዶሮ እርባታ ላይ የሚዋሹ አምስት ውሸቶችን እንመለከታለን ዛሬ በዶሮ እርባታ ላይ አውቀውም ይሁን ሳያቅ ሰዎች ሊዋሿቸው የሚችሉ ወይም ደግሞ ሊያሳስቷችሁ የሚችሉ አምስት ስህተቶችን እንመለከታለን። እንደ ስህተቶች መያዝ ይቻላል፣ እንደ ውሸቶች መያዝ ይቻላል። ባለማወቅ የሚደረግም ነው አብዛኛው። አምስቱንም ነግራችኋለሁ። በዶሮ እርባታ ላይ ስትገቡ ታዲያ ከነዚህ ነገሮች ነፃ ሆናችሁ መግባት ይኖርባችኋል። ለእነዚህ አሁን ለምነግራችሁ አመለካከቶች እንግዲህ ምን አይነት ምላሽ እንደምትሰጡ ከዚህ ቪዲዮ በኋላ እራሳችሁን ተገመግማላችሁ። ምናልባትም እንደዛ ብላችሁ እያመናችሁም ሊሆን ይችላል። እነዚህ አምስቶቹ እንግዲህ በዶሮ እርባታ ላይ ዞር ዞር ብለው የሚያውቁ ሰዎችም ወደዚህ ወደዛ ብላችሁ ጠይቃችሁም ከሆነ ስለ ዶሮ እርባታ የቅርብ ዘመድም ጓደኛም፣ እንዲሁም ደግሞ ቤት ዘመድም ውስጥ ካላችሁ የሚዋሹ አይነት ውሸቶች ናቸው። እነዚህ ውሸቶች እናንተ እንድትደግሟቸው አልፈልግም። የመጀመሪያው ውሸትና እኔም ለረጅም ጊዜ ለረጅም ጊዜ ሳምነው የነበረው አይነት ውሸት ምንድን ነው? የፈረንጅ ዶሮዎች ሆዳሞች ናቸው ይባላል። ሰምታችሁ ከሆነ በጣም ብዙ መኖን የሚበሉት ይባላል እና ሰምታችሁ ሊሆን ይችላል እናንተም። ነገር ግን ደግሞ ሳይንሳዊ በሆነ መንገድም ማየት ይቻላል። እንዲሁም ደግሞ ምናልባት ዶሮ እርባታ እየሰራችሁ ያላችሁ ካላችሁ የራሳችሁን ጥናት እንድታደርጉ ፈልጋለሁ። ዶሮቻችን በቃኝን የሚያውቁ ናቸው ወይም ደግሞ ትንሽ ተመግበው በቃኝን ያውቃሉ ዘና እያሉ እያረፉ እየተዝናኑ የሚበሉ አይነት ዶሮች ናቸው። ዋናው ነገር ምንድነው? የምናቀርበው ምግብ ነው። መኖ ራሱ መኖ ያለማቋረጥ እንዲበሉ ማድረግ ይችላል። እንዲሁም ደግሞ ትንሽ እየተመገቡ ደግሞ በቃኝን ማወቅ ይችላሉ ማለት ነው። ስለዚህ ዶሮቻችን በቃኝን ያውቃሉ። ዶሮች ሆዳሞች አይደሉም። በተለያየ ዘርፍም በከብቶችም ሰምታችሁ ከሆነ የፈረንጅ የፈረንጅ ነገር እንዳለ ሆዳም ሲባል ነው የሚታወቀው። እና የፈረንጅ ዶሮች ሆዳሞች አይደሉም። እኛ በሰጠናቸው ልክ ነው ሆዳቸው የሚሰፋውና የሚጠበው ማለት ነው። ለምሳሌ አንድን ምግብ አንድን ምግብ ለምሳሌ ከ50 ግራም ውስጥ አንድ ዶሮ ያው በተለምዶ ብዙ ጊዜ የተለያዩ ፋይናንሻል ቢዝነስ ፕላኖች ይሰራላችሁ። አንድ ዶሮ 120 ግራም ትመገባለች ብዬ ነበር በተደጋጋሚ የሚሰራላችሁ የነበረው ነገር። ግን ለምሳሌ እኔና አንድ ዶሮ አርቢ እኩል ወደ ወደ ዶሮ እርባታ ብንገባ እኔ ዘጠና ግራም ብቻ እንድትመገብ ማድረግ እችላለሁ። ያኛው ዶሮ አርቢ ግን ምናልባት እስከ 135 እስከ 130 ግራም እንድትመገብ ሊያደርግ ይችላል። ሁለታችንም ግን ተመሳሳይ የሆነ ዝርያ፣ ተመሳሳይ የሆነ እድሜ ላይ ያሉ ዶሮዎችን እንያዝ ነው። ልዩነቱ ምንድን ነው? በ90 ግራም ውስጥ ያለው የንጥረ ነገር መጠን፣ ለምሳሌ ንጥረ ነገር ስንል ሌላ ውስብስብ ነገር አይደለም። ፕሮቲን አለ፣ ካርቦሃይድሬት አለ። እነዚህ ሁለቱ በጣም ወሳኝ የሚባሉ ናቸው። ከነዚህ ውስጥ ከነዚህ በተጨማሪ ደግሞ ንፋት መጠን እንዲሁም ደግሞ የሚነራል ግብአቶችና ቫይታሚን ግብአቶች የሚጠቀሱ ናቸው። በዋነኝነት ግን የዶሮቻችንን አመጋገብ ከሚቆጣጠሩ ነገሮች ውስጥ ኢነርጂያቸው ወሳኝነት አለው። በዛ በተጠቀሰው ግራም ወይም ደግሞ በዘጠና ግራም ውስጥ የሚፈለገውን ሀይል መጠን ካገኙ በቃኝን ያውቃሉ። ከዛ በላይ መብላት አይችሉም። ከዚህ በተጨማሪ ግን አንድ ዶሮ አርቢ ደግሞ በመቶ 35 ግራም የሚፈልጉትን ሀይል ሊያሟላ ይችላል። ስለዚህ በመቶ ሃምሳ ግራም ሊሆን ይችላል። በሁለት መቶ ለምሳሌ በቆሎ ሰጣችኋቸው ዶሮዎች በቃኝን አያውቁም፣ ዝም ብለው ሲበሉ ነው የሚውሉት። የአሰር ይዘት ያላቸውን እህል ብትሰጧቸው ዝም ብለው ሲበሉ በቃ በቃኝን አያውቁም፣ ዝም ብለው ይበላሉ። ነገር ግን ዶሮዎቻችን ዝም ብለው የሚበሉበት ምክንያት የራሳቸው ለምሳሌ እኛ ዝም ብለን ዳቦ በምንበላበት ሰዓትና እንዲሁም ደግሞ በካርቦሃይድሬት ከፍተኛ የሆኑ አይነት ከበቆሎ ከዳቦ የበለጠ በካርቦሃይድሬት የበለፀጉ ግባት ምግቦችን በምንመገብበት ሰዓት ተመሳሳይ የሆነ የሆዳችን ሞላ የምንለው ወይም ጠገብን የምንልበት መጠን የተለያየ ነው። ሰው ስጋ ሲበላና ዳቦ ሲበላ ወይ ሩዝ ሲበላ ወይ ፓስታ ሲበላ ተመሳሳይ አይደለም። በተመሳሳይ ልክ ዶሮ እርባታም ላይ እንደዛው ነው። በዛች በተጠቀሰው ግራም ውስጥ ምን ያክል ንጥረ ነገር አግኝተዋል የሚለው ጨዋታው። ስለዚህ ሆዳሞች አይደሉም። ስለዚህ መኗችን አልተስተካከለም ብለን እንደምድም ማለት ነው መኗችን አልተስተካከለም ብለን እንደምድም ስለዚህ ዶሮ አርቢው በሁለት አይነት መንገድ ትንሽ እየተመግበው በቃኝ እንዲሉ ማድረግ ይችላል ብዙ በልተው ደግሞ አሁንም የረሀብ ስሜት እንዲሰማቸው ማድረግ ይችላል አንደኛው ውሸት ይሄ ነው በዚህ መልኩ ይታረምልኝ ሁለተኛ የፈረንጅ ዶሮች የፈረንጅ ዶሮች እንቁላል አይጣፍጥም ይባላል ሰምታችሁ ከሆነ የፈረንጅ ዶሮች እንቁላል አይጣፍጥም አሁንም ስለመኖ ልመጣላችሁ ነው በሀበሻ ዶሮ እና በፈረንጅ ዶሮዎች መካከል ወይም ደግሞ በነዚህ በሃይብሪዶቹ መካከል ያለው ልዩነት የእንቁላል ቅርፊት ብቻ ነው። ሌላ ምንም ልዩነት የለውም። ልዩነቱ ከውስጥ ጋር ከዚህ ከዮክ እና ከዚህ ከአልቡመን ወይም ደግሞ ይሄ ጄል መሰል ነገሩ፣ ፈሳሽ ነገሩ፣ ነጩ ነገሩ አይታችታል። እንዲሁም ደግሞ አስኳል አለው። እነዚህ ሁለቱ አመጋገብን ብቻ የሚወስኑ ናቸው። ለምሳሌ እናንተ የራሳችሁን ኤክስፐርመንት ሰራላችሁ። ነገር ግን አንድ ነገር ልንገራችሁ። ሁለቱንም የሁለቱንም የአበሻ ዶሮዎች የአበሻና የፈረንጅ ዶሮዎች ግቢ ውስጥ ትለቋችኋላችሁ ከቅርፊቱ ውጪ የሚጣለው አስኳል ተመሳሳይ ነው። ምንም አይነት ልዩነት የለውም። እነዛኑ ዶሮዎች አውጥታችሁ ደግሞ በአንድ ቤት ውስጥ ይዟቸውና መኖ ትሰጧችኋላችሁ መኖ ስንሰጣቸው የአበሻም የፈረንጅም ተመሳሳይ የሆነ ኳሊቲ ያለው ኢንተርናሉ ማለት ነው፣ ውስጣዊ የሆነ የጥራት ደረጃ ወይም ደግሞ ይዘቱ ተመሳሳይ ይሆናል። ምንም ልዩነት የለውም። ስለዚህ የፈረንጅ ዶሮዎች የሚያዙት ኮሜርሻል በሆነ መንገድ ነው። ለንግድ ለትርፍ ተብሎ ነው የሚያዙት። ስለዚህ አንድ ሺህ ሁለት ሺህ ሶስት ሺህ ዶሮዎችን በአንድ ቤት ውስጥ ስትይዟቸው ግቢ ውስጥ ለመልቀቅ ስለማያመች ከዚህ በተጨማሪ ደግሞ ፕሮዳክቲቪቲያቸውን ይገለዋል። ለምሳሌ የሀበሻ ዶሮ ሁለት ቀን እየዘለለች እንቁላል ልትጥል ትችላለች። ለምን በቂ የሆነ ንጥረ ነገር አታገኝም። እንቁላሉ ለመስሪያ፣ ለማሳደጊያ፣ ለማበልጸጊያ የሚሆን ግብአት አታገኝም ለቃቅማ የምትበላው ከራሷ ቦዲ ሜንቴናንስ ለራሱ ሀይል ፍጆታ ተጠቅማ እንደገና ለእንቁላሉ የሚውለው በጣም አነስተኛ ነው። ለዚህ ነው ሁለት ቀንና ሶስት ቀን ዶሮዎች የማጸን ቧንቧቸው ውስጥ እንቁላል እየተመረተ የሚቆይበት ዋና ምክንያት። ስለዚህ ከዚህ ጋር ተያይዞ አመጋገባችን በጣም ወሳኝነት አለው። የዶሮዎችን እንቁላል ቅርፊቱን በምንም አይነት ታሪክ ልለውጡት አትችሉም። ምናልባት አንድና አንድ ዝርያ፣ ሁለተኛ በሽታ ካልሆነ በስተቀር በሽታና ዝርያ የእንቁላል ቅርፊትን መለወጥ አቅም አላቸው። ሌሎቹ ግን የላቸውም ቶታሊ ማለት ነ። ስለዚህ አይጣፍጥም ይጣፍጣል የምንለው እንዴት ዶሮቹን አበላሃቸው፣ ምን አበላሃቸው የሚለው ነገር ነው። እያንዳንዱ ይሄ አልቡምን የምንለው ወይም ደግሞ ጄል መሰል ነገሩ እሱን ማብዛት ትችላላችሁ፣ ማወፈር ትችላላችሁ፣ ማቅጠን ይቻላል። እንዲሁም አስኳሉ ማወፈር ይቻላል። ሁለት ማድረግ ይቻላል፣ ሶስት ማድረግ ይቻላል፣ አራት ማድረግ ይቻላል ከዚህ በተጨማሪ ያው አራት ማድረግ ይቻላል ስላችሁ እንደ ጥሩ ነገር እያወራውላችሁ አይደለም። ማድረግ ይቻላል ግን ለዶሪቷ በጣም ጠንቅ የሚባል ነው። ስለዚህ እነዚህን ነገሮች ማድረግ አስፈላጊ ነው ማለት ነው። ስለዚህ እራሳችሁ የምታስተካክሉት ነው እንደምትፈልጉት። በነገራችን ላይ ወደ ቀይ መቀየር ትችላላችሁ አስኳሉን። ይሄ ከአመጋገብ ጋር ተያይዞ ነው። ስለዚህ እነዚህ ጉዳዮች ይጣፍጣል አይጣፍጥም የሚባል ዶሮዎቹ ምን በሉ፣ እንዴት ተይዘው ነው የሚለው ነገር ነው። ሞር ኦርጋኒክ የሆኑ ነገሮች በበሉ ቁጥር ዶሮዎቹ የሚጣለው እንቁላል በጣም ቴስቲ የሆነ የሆነ ፍሌቨር የሆነ ነገር ይሰጧቸዋል። ነገር ግን ደግሞ በኮሜርሻል መልኩ ስትይዟቸው ዋናው ከብዛት ጥራት የሚለው አይነት አሰራር ነው እየተሰራ ያለውና ያንን ነገር ደግሞ ያው ትርፋችሁን ስታስቡ ደግሞ ለዶሮቻችሁ አንድ አካባቢ ይዛችኋቸው የእንቁላልን ለማስጣል የሚረዷችሁን ግብዓቶች ብቻ እየሰጣችሁ እንቁላል ታስጥላላችሁ እንደማለት ነው። ልዩነቱ እዚህ ላይ ነው። ከዚህ በተጨማሪ ከዚህ በተጨማሪ ሌላ ውሸት እንድገም ሌላ ውሸት ስንደግም ደግሞ ዶሮዎች በሽታ ከመጣ ሁሉም ያልቃሉ። ይሄ መቼም ሁላችሁም ምናልባት እናንተም እየፈራችሁ ሊሆን ይችላል። እዚህ ውስጥ ያልጀመራችሁ ካላችሁ የጀመራችሁም ትኖራላችሁ። ነገር ግን ከስንት አንድ ነው ሁሉም አለቀበት የሚባለው። በነገራችን ላይ ያው በቪዲዮ እንደምትሰሙት አይደለም፣ ወደ ስራው ስትገቡ በተወሰነ መልኩ ሁሉም ያልቃሉ ብላችሁ በቃ ሁሉም ካለቁብኝ ነው የምቸገረው እንጂ እንደዚሁም መቶ ለመቶ ሲሞቱብኝማ ምንም እንትን አለም የሚል ሰው ራሱ ሆኖበት አስር ዶሮ ሲሞትበት በጣም ድንብርብሩ የሚወጣ ከስራው ካልወጣው የሚል በጣም የሚያዝን በጣም የሚከፋ በጣም ድንጋጤ ውስጥ የሚገባ ሰው አለ። ነገር ግን ደግሞ ሁሉም ያልቃሉ የሚባለው ከስንት አንዴ ከሁለት ዓመት አንዴ ከዓመት ምናምን በኋላ ከሶስት ዓመት አንዴ በሚመጣው ወረርሽኝ ነው። ያውም አካባቢዎች አሉ፣ የሚጠቁበት አካባቢ አለ፣ ማይጠቃበት አካባቢ አለ። ስለዚህ ዶሮዎች በሽታ ከመጣ ሁሉም የሚያልቃሉ የሚባለው በጣም በጣም ውሸት የሚባል ነው። በነገራችን ላይ በጣም ቫይራል ናቸው የሚባሉት እንኳን በሽታዎች ቫይራል ዲዚዞች እንኳን የመግደል አቅም አላቸው፣ ዝርያ አላቸው። ሁሉም ቫይረስ ወለድ በሽታዎች ዶሮዎችን አንድ ከያዙ ሁሉንም ይጨርሷቸዋል ማለት አይደለም። አንድ በሽታ ሁለትና ሶስት ዝርያ ሊኖረው ይችላል። በዝርያዎቹ ልዩነት ግን በጣም ኃይለኛ በጣም ተላላፊ፣ በተላላፊነቱ የሚታወቃለ፣ በገዳይነቱ የሚታወቃለ ፕሮዳክቲቪቲን በማውረድ የሚታወቅ አለ። ወይም ደግሞ ይሄ የእንቁላል ምርታቸውን የሚቀንስባችሁ ድብርት ውስጥ የሚከታቸው ስትረስ ውስጥ የሚከታቸው አይነት ዝርያ ሊኖሩ ይችላል። ስለዚህ ሁሉም አይደለም። በጣም ከስንት አንድ ጊዜ ወረርሽኝ ምንነቱ የማይታወቅ በጣም ከረጅም ጊዜ አንድ ጊዜ ሊከሰት የሚችል አይነት ችግር ሲፈጠር ብቻ ምናልባትም፣ እሱም እንደ አካባቢው የተለያየ ነው። እነዚያ ነገር ሲፈጠር ብቻ ነው ሁሉም ሊያልቁ የሚችሉት። አጋጣሚ አጋጣሚ ሁሉም ቢያልቁስ ዛሬ ቢሮ ገብቼ ስለነበረ ሁሉም ቢያልቁስ ምንድን ነው ማድረገው ብሎ የጠየቀኝ ሰው ስላለ ነው ወደ ጭንቅላት መጥቶ ይሄን ነገር ለሰዎች መናገር አለብኝ ብዬ እያስብኩት ማለት ነው አሁን ላይ ያለው ዶሮ አርቢ እውነት ለመናገር ዶሮ አልቆበት አይደለም እየከሰረ ያለው ዶሮቹን እንቁላል ማስጣል አቅቶት እንጂ ስለዚህ ስለ ዶሮቹ ማለቅ አይደለም በጣም መጨነቅ ያለባችሁ በህይወት ኖሮውም ደግሞ አክሳሪ ሊሆንባችሁ ይችላል። አሁን እየሆነ ያለው ያ ነው። በነገራችን ላይ ዶሮቹ እኮ በህይወት አሉ፣ ይበላሉ፣ ይጠጣሉ፣ ምርት የለም። የዚህን መፍትሄ ማበጀት ካልቻላችሁ ኦልሞስት እንደ ሞቱ መቁጠር ነው። ለምን እድሜ እየሄደ ነው የዶሮቹ። መጠቀም ባለብን ጊዜ እየተጠቀምን አይደለም። ስለዚህ ከዚህ ጋር ተያይዞ እንዲያዝልኝ ይፈልጋለሁ። ሌላው ሌላው ሌላው አንድ ከባድ የሚባሉ ውሸትን ጨምር ሙቀት ይወዳሉ ዶሮዎች ሙቀት ይወዳሉ ሲባል ሰምታችኋል። ሞቃታማ አካባቢ ይሆናችኋል፣ ይስማማችኋል ብላችሁ ታስቡ ይሆናል። ወይ ደግሞ ሰምታችሁ ሊሆን ይችላል፣ ከሰዎች ኢንፎርሜሽን ስትሰበስቡ ምናልባት አግኝታችሁ ሊሆን ይችላል እንደዚህ አይነት መረጃ። ይሄ ከእውነት የራቀ ነው። እንዲሁም ከእንደዚህ አይነት ነገር በጣም በጣም ተቃራኒ በሆነ አይነት አሰራር ነው ዶሮዎች የሚሆኑትና በተወሰነ መልኩ ትንሽ ሙቀትንም አይፈልጉም ቅዝቃዜንም አይፈልጉም። ዶሮች በጣም የተስተካከለ አይነት የሚባል እኛ የሰው ልጆች ሊስማማን የሚችል አይነት ሞቀን ማንልበት በረደን ማንልበት አይነት አየር ይመቻቸዋል። ስለዚህ ወደዚህ ወደፊት በደንብ መጣበታለሁ፣ ነገር ግን ይሄ ውሸት እንደሆነ ማወቅ አስፈላጊ ነው። በጣም ሞቅ ያለበት ቦታ ላይ ሄዳችሁ ከከፈታችሁ እዛ አካባቢ ላይ ልትሰሩ ምችሉት አንድና አንድ ጫጭቶቹ ማሳደግ ብቻ ነው። እንቁላልጣይና ስጋ ዶሮችን መስራት አይቻልም። ቄብ መስራት አይቻልም። በቃ ማኔጅመንታል ነገሮች ማኔጅመንታችሁ ይበላሻል። እንደምትፈልጉት እንደገባችሁ ሳይንስ እንደሚለው መስራት አትችሉም። ስለዚህ ሞቃት አካባቢም አይቻልም። ቀዝቃዛማ አካባቢም ካላችሁ ደግሞ በገንዘብ ትጎዳላችሁ። ተጨማሪ በጣም ብዙ ወጪዎችን ታወጣላችሁ። በተለይ በተለይ ከመኖ ጋር ተያይዞ በጣም ከፍተኛ የሆነ አጠቃቀማላችሁ ፍጆታቸው ይጨምራል በጣም ስለዚህ ከዚህ ጋር ተያይዞ በጣም ብዙ ዲቴል ነገሮችን ባልገባበትም ነገር ግን ሞቃታማ ቦታ ይወዳሉ ሲባል እንዳትሰሟቸው። ለምን ብላችሁ ጠይቁ። ለዛ በቂ የሆነ ማስረጃ ያቀርብላችሁ ሰው። ይህንን ከግምት ውስጥ እንድታስገቡልኝ እፈልጋለሁ። በመጨረሻ ደረጃ አንድ የምናገረው ነገር የፈረንጅ ዶሮዎች ሳያቋርጡ ይጥላሉ። የፈረንጅ ዶሮዎች ሳያቋርጡ ይጥላሉ። ያው በስልጠና ላይ ብትሆኑ ኖሮ ከዝርያ አንጻር በደንብ ግልጽ አድርጌ ነግራችሁ ነበረ በጣም በቀላል ከሀበሻ ዶሮም አንጻር አነጻጸረ ነግራችሁ ነበር። ግን በደፈናው ብዙ ደቂቃው ስለሄደባችሁ እንዳሰለችው በደፈናው ሳያቋርጡ አይጥሉ ይጥላሉ የሚባለው ነገር ውሸት ነው። ያቋርጣሉ። በተፈጥሯዊ በሆነ መንገድ ያቋርጣሉ። እኛም ደግሞ በምንሰራቸው ስህተቶችም ያቋርጣሉ። ከነጨራሹ ጨራሹ ላይ ጥሉ በሚችሉበት አይነት ሁኔታ አለ። ጀምረው ሊያቋርጡም ይችላሉ። እነዚህ ነገሮች ያው የፈረንጅ ዶሮች ብዙ ጊዜ ብዙ እንቁላል በመጣላቸው ነው የሚታወቁት። ነገር ግን ደግሞ በእርግጥም ደግሞ አንድ መታሰብ ያለበት ነገር የትኛው ዶሮ አርቢ ነው እስቲ የቦቫንስን ዶሮዎች ሙሉ አቅም ተጠቅሞ የሚያቀው እኔ ኢትዮጵያ ውስጥም ያለ አይመስለኝም የቦቫንስን የመጨረሻ አቅሟን ተጠቅሞ የሚያውቅ አይነት ዶሮ አርቢ እኔን ጨምሮ የለም የተለያዩ ሙከራዎችን እያደረግኩ ነው ምናልባት ወደ እናንተ ማደርሳቸው ውጤቱን ካገኘሁት ነገር ግን የቦቫንስን የመጨረሻ አቅሟን የተጠቀመ ዶሮ አርቢ አለ ብዬም አላስብም ስለዚህ ዶሮቹ በጣም የመስጠት አቅም አላቸው፣ የማምረት አቅም አላቸው። ነገር ግን በጣም ትንሹን እየተጠቀምን ያለ ነው። በአጠቃላይ ግን በአጠቃላይ ግን እንደዛም ሆኖ የመጨረሻ አቅሟን እንኳን ብትጠቀሙ ያቋርጣሉ። ማክሲመም ፕሮዳክሽን ሬታቸውን ራሱ ብንመለከት ማክሲመም ማክሲመም ከተመለከትን 320 እንቁላል በላይ አያልፍም፣ በአመት በዶሮ ማለት ነው። ስለዚህ የመጨረሻ አቅመዋን ነው ብላችሁ ሀገራችን ላይ ስትመጡማ ከዛ በጣም ሁለት መቶ ቤት ውስጥ ይገባል። ስለዚህ በተወሰነ መልኩ ዶሮዎቻችን እንደሚያቋርጡ ማወቅ መቼ መቼ ያቋርጣሉ ምን ስናደርግ ያቋርጣሉ። ከነጭራሹ ላይ ጥሉ የሚችሉበትም ሁኔታ አለ። ብታስተካክሉም ባታስተካክሉም ዶሮዎቹ መጣል የሚያቆሙበት ጊዜ አለ። ምን አይነት በሽታ ሲያዙ ነው ቶታሊ ይሄ ኦቨዲክት የምንለውን ሙሉ በሙሉ ዳሜጅ የሚያደርገው ከጥቅም ውጭ ያደርገዋል። አንዳንድ አንዳንድ አንድ በሽታ አለ እንዲሁም ደግሞ ሌሎቹ ደግሞ ያው የማጥቃት አይነት ባህሪ የማወክ አይነት ባህሪ ይኖሯል ከንጭራሹ ደግሞ አንድ በሽታ አለ ከንጭራሹ የማጸን ቧንቧን ከጥቅም ውጪ የሚያደርግ ማለት ነው እንደነዚህ አይነት በሽታዎች የራሳቸው የሆነ ክትባት አላቸው በዚህ መንገድ መስራት ያስፈልጋል እነዚህን አምስት ስህተቶች እንደምታርሙልኝ ተስፋ እያደረግኩኝ ይህን ቪዲዮ ጨርሳለሁኝ ሰላም